በዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ፣ ሸር፣ ኮሜንት በማድረግ ዘቦራ የዩቲዩብ ዲቨሎፕ አድርጉት።

የብርድ በጣም ቆንጆ ነው። ሞ እን ከብዙ ነው የተዘጋጀው። ያልገባበት ነገር የለም አለው። የተዘጋጀበት ደግሞ ገብስ አለው። እቻው በጣም ብዙ ነው። ዘጠኝ አይነት ነው ያለው

ታንቆለኛ አደለው ቻውኔ ውድ ሚስት እስክምመለስ በሰላማዊ ሼኔ ፍቅር ወድሻለሁ በጣም ቤተሰብ ዚጋ ደግሞ እንደምታዩ የውማሂጋ እንዳያችሁት ቁርስ አብረን ከበላን በኋላ ቆቦ ቢስማርት ተራውና አልፋችሁ የድሮው ታቦት ማደሪያው አካባቢ ታውቁታላችሁ። የድሮውን ታቦት ማደሪያ የጓደኛዬ የአቶ ወሰን አለቃ ሚስት ወልዳ፣ እሷን አራስ ለመጠየቅ እየሄድኩኝ ነው። ተመልካቾች እንደምታዩት እዚህ ጋር ባጃጅ የተጓዝኩኝ ነው። ቆቦ ደግሞ ዛሬ በጣም ደመናማ ነች። ሙሉ ከተማዋ እንዳላሳያችሁ ተመልካቾች አልተመቸኝም። እንግዲህ አዲሱ የሚባል የባጃጅ ሹፌር ወደ ጓደኛዬ ወደ ወሰን ቤት ይዞኝ እየሄደ ነው እንደምታዩት ተመልካቾቼ ወሰን አለቃ ጋር ተገናኝቻለሁ። ከባጃጅ ወርጄ ተመልካቾች እንደምታዩት ወደ መኖሪያ ቤቱ ይዞኝ እየሄደ ነው። እስከ መጨረሻው ድረስ አብራችሁን ከእኛ ጋር ሆኑ፣ የኔ ቤተሰቡ። በዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ፣ ሼር፣ ኮሜንት በማድረግ ዘቦራ የዩቲዩብን ዲቨሎፕ አድርጉት። ቀጥሎ ተመልካቾች የምታዩት እዚህ ጋር የወስን አለቃ ቤት ደርሻለሁ። ቡና ተፈላ፣ ምግብ በላን፣ ጠጣን። በጣም ደስ የሚል ጊዜ ነበር ያሳለፍኩትኝ። ሚስቱ ጋርም ተዋወቅኩኝ። የሰርጋቸው ፕሮግራም እንግዲህ በስራ ምክንያት አዲስ አበባ ስለነበርኩኝ በአካል አልተገኘሁም ነበር። ለዚህ ደግሞ ይቅርታ ጠይቂያቸዋለሁ። ተመልካቾች ሚስቱ በጣም ቆንጅዬ ናት። የወለዷት ልጅ እንዴት እንደምታምር! እግዚአብሔር የሰራዊት ጌታ እግዚአብሔር በሞገስና በጥበብ ያሳድግላቸው እስከ መጨረሻው ድረስ ይባርክላቸው። ትዳራቸውንም የአብርሃምና እንዲሰሪ ያድርግላቸው። ተመልካቾች በጣም ወርቅና የሚያምር ጊዜ ነበረ ያሳለፍኩት። እንግዲህ ተመልካቾች ወሰን አለቃ የልጅነት ጓደኛዬ ስለሆነ አራስ አይቼ ብቻ አልመለስም። እንግዲህ ሁሉ ነገር አዘጋጅቻለሁ። ስለ ላይፍ፣ ስለ ሕይወት፣ ስለ የትኛውም ሙመንት እናወራለን። በኢንተርቪው መልክ ተከታተሉት። ጓደኛዬ ወሰን አለቃ ወዳጆ ይባላል። እንግዲህ እኔና የእሱ ታሪክ የሚቀዳው ተመልካቾቼ ወደኋላ ነው ሁለት ሺህ አራት ነዋ 2004 ዓ.ም ላይ ዘጠነኛ ክፍል ተገናኘን። እንግዲህ ጓደኝነታችን እዛ ጋር ተጀምሮ እስከዚህ ቅጽበት ድረስ መቅቷል እና አጋጣሚ ደግሞ ተመልካቾቼ ሚስቱ ወልዳ አራስ ልጠይቅ ሄጃለሁኝ። እንደምታዩ ታውቁታላችሁ። የሰርጉ ቪዲዮ ላይም ወገቡ እስኪሰበር ድረስ ይጨፍር ነበር ሲጨፍር ነበር እና ፊዚካሊ በደንብ እንደምታውቁት እርግጠኛ ነኝ ተመልካቾች እንግዲህ የተወሰኑ ጥያቄዎች ወረወረለት አለው ባለቤቱም ከተዋውቅ ያለው የወለዳትን ልጅ ብታዩት ደግሞ በጣም ቆንጆ እና ከለርፉል ልጅ ነች እግዚአብሔር በጸጋና በሞገስ እንዲያሳድግላቸው እመኛለሁ ከልቤ አሜን አትልም ዲ እና ወሰን ወደኋላ ስንመለስ ሁለት ሺህ አራት ዘጠነኛ ክፍል ላይ ሆነን ስንገናኝ የተዋወቅንበትን አጋጣሚ እንዴት ታስታውሰዋል ያው መቼም አይረሱ አጋጣሚዎች ነበሩ አጋጣሚዎች ተዋወቅን ከዛ በኋላ ያው ተመሳሳይ ሀሳብ ያላቸው ሰዎች ብዙ ጊዜ በሀሳብ ይግባቡና ጓደኛነት መሰረታሉና እዚህ ጋ ተመሳሳይ አቲቲዩድ ያላቸው ሰዎች የመቀዳረብ እድላቸው ሰፊ ነው አይደል በሀሳብ የምትግባባውና ከአንተ ሀሳብ ጋር ሊሆን ሰዎች አሉ ተጓደኛ ሊሆን የሚችለው እና በዛን ሰዓት አይ ቲንክ ያው በዛ በነበርንበት ሁኔታ ትንሽ መጽሐፎች የምናቀብ ነበረ ከፍልስፍናና ከህይወት እይታችን ማንፃር በብዙ መልክ ስንግባባ ጓደኝነቱ ከዛ ጊዜ ተጀመረ ማለት ነው። እዛ ጊዜ ተጀመረ ማለት ደግሞ ወሰን አለቃ የማስታውሰው ማለት ነው። ያኔ ሁለት ሺህ አራት ላይ የሀይስኩል ተማሪ ሆነን አካዴሚካሊ፣ ባይ ዘ ወይ ተመልካቼ ወሰን አለቃ አካዴሚካሊ እራሱ በጣም የሚገርም ታፍ የሆነ ልጅ ነበረና ከሱ በጣም ብዙ ነገር ወሰድ ነበር። እኔ ግን ከዚህ በተጨማሪ ደግሞ አይታችሁ ከሆነ አብዛኛው ሰው ይሄ አካዳሚክ ትምህርቱ ላይ ጎበዝ ቢሆንም ስለ ላይፍ፣ ስለ ሃይማኖት፣ ስለ ፊሎሶፊ፣ ስለ ኔቸር ምናምን ግን ሁሉም ሰው የሆነ ጥቂት መረዳት ነው ያለው እና አንተ ግን አባውት ላይፍ ፊሎሶፊ፣ ስለ ሃይማኖት፣ ስለ ህይወት ምናምን በጣም መልቲ ኮንሰፕት ነበረ፣ በጣም የሚገርም እይታ እና ያን እይታ ግን ከየት ነው ልታገኝ የቻልከው የሚለው ጥያቄ ብትመልስ በጣም ደስ ይለኛል። ኦፍኮርስ ያው ፈልጊው ሳይሆን አንዳንድ ነገሮች ይሰጡሃል እኮ አሁን ለምሳሌ ተፈጥሮን ማዳመጥ ፈልጋለ እና ደግሞ በተወሰነ መልኩ ቢሆን መጽሐፎችን ሳነብ እነዚህ ኮንሴፕቹዋል የሆኑ ነገሮች በሃይማኖታዊ ዙሪያ በፍልስፍና ዙሪያ በህይወት እይታ ዙሪያ ያሉ ነገሮች በጣም ከኔ ጋ የተቆራኙ ስለነበሩ ፍቅሩም ስለነበረ ወደዛ ነገር ገብቻ ያለው እና በነበሩት ትንሽ ቢሆን የነበሩ እይታዎች በህይወት ደስተኛ እንድሆን አድርጎኛል ስለዚህ በጣም ዲጋውት ታረግ ነበር፣ የሆነ ዲስከቨር ታረግ ነበር፣ ታነብ ነበር። በደንብ አነባለሁ ብሎም በማለት አንባቢዎችን እና ሌሎች ሰዎችንም ሞራል አለመንካት እና አንባቢ ነኝ ብዬ እራሴን መናገር አልችልም። ኦኬ ትህትና ነው ተመልካቾች። እሺ የተወሰነች ነገር ብትሆን በህይወት ውስጥ ደስታ ለማምጣት የምጠቀምባቸው ዘዴዎች ነበሩ እና የምወደውን ነገር አደርጋለሁ። ደስተኛ የሚያደርገኝ ነገር ትሞ እፈልጋለሁ እና ያን ነገር ለመኖር ለመጣር ሞክር ያለሁ ግን ወሰን እዚህ ጋር ደግሞ፣ በነገራችን ላይ ተመልካቾችን እኔ እና እሱ ጓደኛ ከመሆናችን በፊት ሳልግባባው የሆነ ቁጡ ምናምን ሲሪየስ ምናምን ነገር ነበርና ነበርክ እኮ እና ለመግባባት ራሱ የሚከብድ አይነት ሰው ምናምን ነበር ማለት በደምብ እስከምንዋሃር ድረስ ማለት ነው እና ወደኋላ ሳስታውሰው በጣም ይገርመኛል። ከዛ በኋላ እንደገና 2006 ላይ 11ኛ ክፍል ነው አይደል? ድጋሚ አንድ ክላስ ይሆን ነው። አዎ አዎ፣ 11ኛ ክፍል፣ 11ኛ ክፍል ነው። ሶሻል ሳይንስ ተማሪዎች ነበርና አንድ ክላስ ተምረ 11ኛ ክፍል ግን፣ እዚህ ጋር ለምሳሌ 10ኛ ፎቴ ስንፈተን ማህበራዊ ሳይንስ ሶሻል መግባት እና ናቹራል መግባት ሁለት አይነት እድል ነበር። ያንተ ምርጫ ግን ሶሻል ሳይንስ መግባት ነበር። ሶሻል ሳይንስ እንድትገባ እንድታጠና ምናምን ወደዛ ትራክ እንድትገባ የገፋፋ ነገር ምንድነው? ሆነስትሊ፣ ከቁጥሮች ከቁጥሩ የነበረኝ ዝምድና ጥሩ ማትስ መምር ሲገባኛ በጎን ነበር ምን ወጣው እና ቁጥር ባህሪ እንደዚህ ማትማቲካሊ ሆኑ ነገሮች ብዙም አትወደውም። እና በእርግጥ እዛ ዲፓርትመንት ውስጥ ገብቼ ቢሆን እንደማንኛውም ሰው ፌስ አድርጌ መውጣት ትችላለ። ነገር ግን ቁጥሮች ላይ የነበረኝ እይታ በቂ ነው ወደ ትኩረት አደረው። በጣም ኢንተረስቲንግ ነበር። አዎ በጣም ነበር በጣም በደንብ በነበረው ትምህርት የሚያሯሩጠው ሌላኛው በጣም የሆነ ዲሲፕሊን ነበረ። ብቻ ባይዘው የሆነ የሚወደድ ማንነት ነበር እና ይገርመኛል። ብቻ አንዳንዴ ለዛ ነው እኛም ባይዘው ይነገር። የኔን ባህሪ ታውቃለህ፣ ሰዎች ጋር ቶሎ ግባባለው፣ ምናምን የሆነ ሪአክሽን ፈጥራለሁ በሆነ ሞመንት ማለት ነው። ግን ወደ ህይወት የማመጣቸው ሰዎች ግን የሆነ የተለየ አንደርስታንዲንግ ያላቸውን ሰዎች ነበር፣ ወደ ላይፍ ኢንቫይት የማደርገው ምጋብዘው ማለት ነው። ከዛ ውጭ እኔ ሰው ጋር አወራለሁ ጫወታለሁ እንጂ የልቤ ጓደኛ የምለው ሰው ያገኘሁትን ሁሉ ወደ ልቤ የማስገባ አይነት ሰው አልነበርኩም። እና ብቻ የሆነ ያንተ ማንነት ጓደኛ እንድንሆን ያደረጉን ብዙ ምክንያቶች ነበሩና ብቻ ሃይስኩል ቆይ ሃይስኩልን ስናስታውሰው በጣም አረ ብዙ ብዙ ነበር። ተሳለፈበት ቦታ እኮ አወራ ነበር አይደል? እንደውም እረፍት ለምሳሌ ደወል ተደውሎ ምናምን ምናምን ስንወጣ ቀጥታ ወደ እሷ ክላስ እሄድ ነበረ። እና እንዲሁም እይታ ፍጠር ምናምን፣ የተለያዩ ሀሳቦች እሷ ጋር ያለኝን የአይን ኮኔክሽን በጣም ዲቨሎፕ ለማድረግ ብቻዬን ለመሄድ ደግሞ ስለምፈራ የእኔ አጃቢ ነበር ማለት ይቻላል። በጊዜው የተለያዩ ነገሮች ጋ ሲታርገ ፓርት ነው ላብ ስቶሪዎችንም ሰርች አለሁኝ ግን ደግሞ የሰማሁትን የፍቅር ታሪክ ደግሞ ፕራክቲካሊ የኖረው ጓደኛዬ በሰዓት ከኔ ጋር ነበር ማለት ነው። ጥልቅ የሆነ ፍቅር ስለነበረ በመጨረሻም ግን ፍቅር እግዚአብሔር ፈቅዶ ወደ ትዳር ቀይሩ። በጣም ትልቅ ሰፋይ ነው። ባይ ዘ ወይ በሚዲያ እኮ ስትሰማው ታሪኩ ኦልሬዲ አንተ ስለምታውቀው ልዩ የሚያደርገው በሚዲያ መቅረቡ እንጂ በጣም ዲፕሊ ነበር የምታውቀው። አዎ፣ ታሪኩ ለብዙዎች መጋራትም የነበረበት ነበር። እውነት ለመናገር የሄድክባችሁ የመጣባችሁ ንግድ ተስፋ ለመቁረጥ አ የሞከራችሁ ምኮራዎች ከዛ ላይ ደግሞ ያ ነገር ዳይቦልት ከሆነ በኋላ እንደገና ሌላ ቦታ ላይ ሆነህ እንኳን ስለ እሷ ስታስብ ነበረ እና ከምናምን እንዳትወጣ ያደረግበት መንገድ አዎ። ኋላም ላይ ሆነ በእግዚአብሔር ፍቃድ አስተማሪ ነው ነው። አዎ አዲስ አበባ ስራ ይሰራ ነው እኮ። ደውዬ እንደዚህ እንደዚህ ሆነ ምናምን። ከዛ የሰርጉንም ጊዜ ነግሬህ አንደኛም ጊዜ ካላረከኝ ምናምን ብቻ ይሄ እግዚአብሔር ፈቃድ በተወርካቾች እሺ። ከዛ አስራ አንደኛ ክፍል ማለፈ አስራ ሁለተኛ ክፍል ደግሞ ማትሪክ ወሰን ጎንደር ዩኒቨርሲቲ ይመስለኛል ካልተሳሳትኩ ጎንደር ዩኒቨርሲቲ ገባ። ከዛ ዩኒቨርሲቲ ቆይታ እንዴት ነበረ? ትምህርት ይከብዳል ይመስለኛል ዩኒቨርሲቲ ኖርማሊ ትምህርት ጠበቂ ሊሆን ይችላል፣ ግን ጥሩ አካዳሚ ካለ እውቀት አስቸብ አንጋፋ ተቋም ነው። ሶስት ዓመት ነው ያሳለፍኩት። ሶስት ማለት እጅግ በጣም ደስ የሚል ነው። አሁንም ቢሆን ጎንደር ከምናምን ውስጥ እዚሁ ላይ ከጎንደር ዩኒቨርሲቲ ሳንወጣ ተመልካቾች፣ ዛሬ በጣም ወሰንን በጥያቄ እያጠውስኩት ነው ስለ ጎንደር ባይዘ ጎንደር ደስ ይለኛል። እውነት ለመናገር አይቼው አላቅም ሂስቶሪካሊ ነው የማውቀው ጎንደር እና ጎንደር ምን አይነት አገር ናት? ዩኒቨርሲቲ በነበርክበት አይ ቲንክ ሶስት ዓመት ነበር የቆየው በሶስት አመት ቆይታ ውስጥ ጎንደርን እንዴት ነው ምትገልጻል? ጎንደርን እውነት ለመናገር መጀመሪያ፣ አንዳንድ ጊዜ በምናብ የሳልከው ነገር በአካል ስታገኙ ብዙ ስለ ትንሽ ነገር ልታይ ትችላለህ። ስለ ትክክል ጎንደር ሀይላንድ ኤሪያ ላይ ያለች ከተማ ነች እና ሁለተኛ ደግሞ ከተሞቿ ይሄ ከፍና ዝቅ ያሉ ስለሆኑ የከተማዋን ውበት በአንድ ጊዜ ማየት አትችልም አትችልም አሁን ለምሳሌ እንደ ራያ አይነት ትልቅ ያለ ሜዳ ውስጥ የሰፈረች ከተማ ብትወልሮ ማየት ትችላለህ እና እንደዚህ አይነት ከተማች እና መጀመሪያ ገብተህ ስታያት እንደዛ ሊመስልህ ይችላል። ግን እየቆየህ ባህር ብሄር ቁጥር የጎንደር ታሪካዊ ቦታዎችን ስትጎበኝ አጠቃላይ የህዝቡ ፍቅር ያለው ኮሚትመንት እና ነገሮች ሁሉ እየቆየቆየ ስትሄድ ጎንደር አንዳንድ ሰው ደ ለጎንደር ልዩ ፍቅር አለ ምናምን ይባላል። አ እውነት ነው። ያ እዛ አንድ አመትም ሆነ ስድስት ወር ተቀምጠ ከወጣ የሆነ መንፈስ ማንደ ጎንደር እንድትወድ ያደርጋል። ምናምን ስላለ በሕይወት አሁን ተመልሼ ካገኘሁኝ ልንተንደተማነ ዋጓ ተመካ ዚኔ ጎንደር ማየት ይፈልጋለሁ። ፋሲለ ደስ ብቻ ሳይሆን ደግሞ ታሪካዊ ቅርሳቸው በየቦታው ፋሲለ ደስ ግንቦች በጣም ብዙ ታሪካዊ ቦታዎች አሏቸው። ነገስታቶች በሰዓቱ አንድ ቦታ ላይ ብቻ ሴት ፋሲለደስ ያው ዋነኛ መናገሻ ስለነበረ ማንም ሰው በቀጥታ ሊያዩ የሚችሉ ቦታ እሱ ነው ነገር ግን ከዛ ውጭ ደግሞ ጎንደር ላይ በጣም ብዙ ፋሲለደስ ሊመስሉ የሚችሉ ቀሶች አሉበት ቦታ ነው ስለዚህ በዚህ መልኩ ነው ጎንደር የምታስታውሳል ባይዚ ጎንደር ማይ ባይዚ ወይ ወሰን አለቃ እኔ ጎንደርን ብቻ ሳይሆን ኢትዮጵያ በኢትዮጵያ በጣም ድንቅና ውብ ሀገር ናት ለምን መሰለህ አሁን ለምሳሌ ወደ ወደ ዌስት ስትሄድ ወደ ምስራቅ፣ በአራቱ ማዕዘናት በሁሉም ሃይማኖታዊ አስተሳሰብ ዘንድ ከቅርስ አንፃር፣ ከፍልስፍና አንፃር፣ ከሃይማኖት እይት አንፃር ኢትዮጵያ በተለያየ ነገር የተቃኘች ሀገር ነችና በጣም ይገርመኛል። እንደውም አይተህ ከሆነ አሁን ደቡብ ላይ ያሉ ገዳማት ይገርመኛል። ቤተ ሀረር ላይ ሀረር ለምሳሌ ሀረር አሁን ከጎንደር ቀጥ የመወዳት አሁን ኧረ በጣም የሚወደድ ድሬዳዋ፣ ይሄ ኔቸራቸው በጣም ይገርመኛል። ባይ ዘ ወይ ኢትዮጵያ ውስጥ ይሄኛውን እወደዋለሁ ይሄኛውን እጠለዋለሁ የምትለው ኤንቫይሮመንት ይሄንን ሙሉ ኢትዮጵያ ህልውናዋ በጣም የሚያስደንቅ ነው እና እኔ መላው የኢትዮጵያ እውነት ለመናገር ታሪኩም፣ ሃይማኖቱም ፍልስፍናው በጣም ደስ ይለኛል እና ጎንደርን ብቻ ሳትሆን ማለት ነው እና ጎንደርን ወዳታለሁ። በጣም እንዳያት ነው በጣም ፑሽ ያረገኝ ወዘን አለቃ አብረን እናያታለን እንግዲህ፣ እንደ እግዚአብሔር ፍቃድ ሰው። ወሰና በቃ አሁን ላይ ቆቦ ላይ ነው የምትኖረው? ቆቦ ላይ ነው ወሰን። የራስን የግል ስራዎች ረን እያደረክ ነው ያለኸው። ሁለት አይነት ስራዎች አለ። በግል ስራ እንቀሳቀሳለሁ እግዚአብሔር እንደፈቀደው ኖርማል። ደግሞ በመንግስት ስራ ያው ተቀጣሪ ነው። ያው ባለችው ነገር ህይወት ደስተኛ አድርጌ ለመኖር በኮሚትመንት እየሰራሁ ነው ያለሁት። ከብዙ ነገር ሳይሆን ደስታ የሚገኘው ከተሰጠ ትንሿ ነገር ላይ ስለሆነ፣ በተቻለ መጠን እግዚአብሔርና መስኪን ባለን ነገር ላይ ደስተኛ ሁነን እንኖራለን። ስለ ነገር የሚያውቀው ፈጣሪ ስለሆነ። ለምሳሌ አሁን ወሰን አይተህ ከሆነ ማለት ብዙ ጊዜ ሰዎች ስለ ስኬት ሲያወሩ ስኬትን የሚያዩበት መንገድ በጣም የተለያየ። ለምሳሌ አንዲት አርቲስት ምናለች መሰለች ስለ ስኬት ስታስረዳ ለኔ ስኬት ማለት ቀን ውሎዬን ውዬ ምኝታ አልጋዬ ላይ ከተኛው በኋላ ዛሬ ምን ሰራሽ ብሎ የሚጠይቀኝ የህሊና የህሊና ኮሽን ነው ጥያቄ ነው ስትሰምቻ፣ ገብቷል። ቀን ትውላለች፣ ከዛ ሄዳ አልጋዋ ላይ ትተኛለች። ዛሬ ምን ሰራሽ ብሎ ህሊናዋ ይጠይቃታል። ያ ለዛ ጥያቄ መልስ መስጠት ከቻልኩ ነው እሱ ነው ለኔ ስኬት ማለት እላለሁ እ በጣም የሚያስገርመኝ ማለት ስለ ስኬት ያለኝን እይታና መነጽር ሽፍት እንዳደረግ ያደረገኝ ሀሳብ ነው ሎክ ስኬት ለአንዳንድ ሰው ገንዘብ ነው። ስኬት ለአንዳንድ ሰው ልብስ ነው። ስኬት ለአንዳንድ ሰው የሆነ የትምህርት ደረጃ ላይ መድረስ ነው። ሰዎች ስለ በጣም የተለየ አመለካከት ነው ያላቸው። እና ስኬት ለአንተ ምንድን ነው የወሰንን ሀሳብ መስማት ስለምፈልግ ነው። ከድሮም ስለ ነገሮች ያለ መረዳት በጣም ስለሚያስደንቀኝ ነው ወሰን አድርጋ። ኦልሬዲ አሁን የተለያዩ ምሁራኖች ስኬት ምንድነው ተብሎ ሲጠየቁ የራሳቸውን መላመት ነው የሚያቀሩት። ሆነስት ማለት ነው። ለምሳሌ ህይወት ምንድና ስትባል አሁን ዲፋይ ማድረግ እንደሚከብድ ሁሉ ስኬትም የራሱ የሆነ ዲፋይ ማድረግ የተለያዩ ኮንሴፕቶች አሉት። ስተሪክስ በሆነ መንገድ ስኬት ሊተረገም ይችላል። እንደዚህ ለኔ ግን ስኬት የሚባለው ብዙ ሀብቶች ማግኘት ማካበት፣ ምናምን ላይ አይሆን ይችላል። ስኬት የምለው በማከናወናቸው እና በምሰራቸው ነገሮች ላይ በህይወት ደስታ አትሮ ማለት ነው። ስኬት የምለው የማደርገው ነገር በህይወቴ ውስጥ ሪፍሌክት ማድረግ ያለበት ምንድነው ደስታ ሲሆን ደስታ ሲሆን ያ የደስታው ውጤት ነው ለኔ ማለት ነው። ማንም ሰው የራሱን አይነት እንትን ሀሳብ ብላንክ ይችላል። አዎ እና ደስተኛ የመጨረሻው አውትፑት መሆን ያለበት የስኬት መጨረሻ ምንድን ነው፣ ካልገኝ ደስታ ማግኘት መሆን አለበት። የሰዎች የመጨረሻው አውትፑት ደስታን የተዋሃደ ላይፍ መምራት መቻ ያ ነው ስኬት፣ እንጂ በጣም ብዙ ሀብትና ንብረቶችን አካብተ ስኬታማ ማለት ሳይሆን በሀብት ውስጥ የተመቻቸ እና ደስተኛ የሆነ ህይወት መኖር ካልቻልክ ስኬታማ ሰሆን ማለት አይቻልም። ደግሞ ጥያቄ ብዙ ወሰን ዛሬ ቻለ በጣም ነገሮችን የሚያይበት መነጽር በጣም ስለሚያስደርገኝ ወደኋላ ነው መሰረቱ እና ሌላኛው እዚህ ጋር ደግሞ ለምሳሌ ሰዎች ስለ ጊዜ ሲያወሩ ሰዎች ደስተኛ የሆነ ላይፍ ለመኖር ምን ይላሉ? ለምሳሌ አንድ ኤካርት የሚባል ሰው ያለ፣ አንበበው ከሆነ አላውቅም፣ ሰዎች ደስተኛ መሆን ከፈለጉ ትላንትን ብሎክ በማድረግ ነገን በመዝጋት ነፍስንም ስጋንም እዚች ሙመንት ላይ ማምጣት የሚል ፕሪንሲፕል አለ። ሰዎች እዚህ ቅጽበት ላይ ከሆኑ በጣም ፍጹም የሆነ ሰላም፣ ፍጹም የሆነ ደስታ ማጣጣም ይችላሉ። ምክንያቱም እኔ እዚህ ቅጽበት ላይ ነኝ ማለት ከጊዜ ካላንደር ውጭ ነኝ ማለት ነው። ሰዎች ከጊዜ ካላንደር ውጭ ከሆኑ ደግሞ ምን ሊያስቡ ይችላሉ? እዚህ ሙመንት ላይ ነኝ፣ እዚህ ሰከንድ። ከዚህ አንጻር ስለ ጊዜ ምንድን ነው ስለ ጊዜ ያለኝ አደር ሆነስት ላይ አሁን አንተ ያነሳ ሀሳብ አለ። ምንድን ነው ጊዜም በአግባብ የመጠቀም ግዴታ ያለበት እያንዳንዱ ሰው፣ ምክንያቱም ያለፍከውን በድጋሚ ዙራ አታገኘው። ኢቭን የሰው ልጅ በአመታትና በወራት ብቻ ሳይሆን በሰከንዶች ውስጥ ከህይወቱ አንድ ነገር እያጣለ ሄደው ያው እያለፈች ያለፈች ያቺ ተጠራቅማ አመታት የሚቆጠረው እና እድሜም ከፍ እያለ እያለችን እንዲሄደው። አዎ፣ ስለዚህ ዛሬ ላይ በምታከናውነው ነገር ደስተኛ ናለች። ያው ዛሬ ላይ በምታከናውነው ነገር ላይ ደስተኛ ከሆንክ፣ ስለ ነገ ደግሞ እየተሻለ ነው የሚመጣው። ዛሬ በትክክል መጠቀም የቻለ ሰው ነገር መገንባት ይችላል፣ መገንባት ይችላል። አንደኛ አቶሚክ ቢት ነው። በተደጋጋሚ ጥቅሞች ናቸው። ለአንድ ብሄሮት ውስጥ ለውጥ የሚያመጡ ልክ የዝናቡ ጠብታ አለቱ እንደምትሰነጥቀው አይነት ዛሬ በምታደብራት ልምድ ነገ መሰረትን መገንባት ትችላል። እና ጊዜንም ዛሬ ላይ ሆነ ስለዛሬ ማሰብ እና ዛሬ መስራት ያለብህ ተመልካቾች ባይዘይ ደስ የሚል ጊዜ የህይወቴ ጥያቄዎች ተመልሰውልኛል እና እንግዲህ የሁሉ ነገር የሚያስረዳኝ ባለቤቱን አራስ ልጠይቅ ሄጅ ነው። ተመልካቾች ስለነበረን ቆይታ እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ማመሰግነው። ወሰን አለቃ ጋር በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዘት ይበል። እዚህ ጋር ደግሞ ተመልካቾቼ ወሰን አለቃን ኢንተርቪው ካረኩ በኋላ ሚስቱንም አራስ ካየሁ በኋላ፣ ተመልካቾቼ እንደምታዩት ይችን ቅድስት ንጽሕት የሆነች ቤተ ክርስቲያን ሰላም ልል ወደዚህ መጥቻለሁ። የምታውቋት የቆቦ ልጆች የራያ ልጆች ይቺ የምታዩት ድንቅ ቤተ ክርስቲያን ቆቦ ማርያም ቤተ ክርስቲያን ነች። ቆቦ ማርያም ለእኔ የመማፀኛ ከተማ ይናት የበጉ ዙፋን የኖህ መርከብ ትውልድ ሁሉ ብጽዕት እያለ የሚሰግድላት ድንቅና ሕያዊት የዘላለምናት የብርሃንናት ወላዲት አምላክ በህይወት የጠይቄ በጣም ብዙ ነገር አድርጋልኛለች። እሷን ጠይቄ ያልተመለሰልኝ በምድር ላይ ምንም አይነት መልስ የለም። ምክንያቱም እሷ የፍጥረት ሁሉ እናት፣ የመማፀኛ ከተማ የበጉዙ ፋናትና ተመልካቾቼ፣ ከዚች ቤተክርስቲያን ለአምስት ደቂቃ ውስጥ ዛፎቿ ውስጥ መቀመጥ ከቻላችሁ ነፍሳችሁን ማዳመጥ ትችላላችሁ። የዚህን ዓለም ተድላ፣ የዚህን ዓለም ክፉ አሰራር መናቅ ትጀምራላችሁ። ከነፍሳችሁ ጋር ውህደት ትጀምራላችሁና ቆቦ ማርያም ቤተክርስቲያን፣ ከልጅነት እስከእውቀት በጣም የምወዳት ብዙ ነገር ያደረገችልኝ ስለ ተስዬ የፈጸመችልኝ በቃ ምን ልበላችሁ ተመልካቾቼ፣ በህይወት ዘመኔ እሷን ጠይቄ አንድም ቀን አሳፍራኝ አታውቅም። እሷ ብጽሄት ናት። እሷ ንጽሄት ናት። እሷ ለዘላለም ድንግል ናት። እና ለሷ ያለኝ ክብር ለእሷ ያለኝ አመለካከት ተመልካቾቼ እጅግ በጣም ከአእምሮ በላይ ነውና ለሁላችሁም ትድረስላችሁ ተመልካቾቼ።